ሰሞኑን በማያቸው ሀገራዊ ጉዳዮች ላይ ትንሽ ነገር ልበል ብዬ ነው አክቹዋሊ ብቅ ያልኩት። ታስታውሱ ከሆነ የዛሬ አራት አምስት ዓመት በሀገራችን ጉዳይ እንደ አንድ እንደ አንድ ገለልተኛ የህዝብ ድምፅ፣ ምክንያቱም የተበደሉ በተለያየ ግፍና መከራ ለሚያልፉ ህዝባችን ድምጽ መሆኔ ይታወቃል። ነገሮች በጣም እየተቀያየሩ እየተለዋወጡ ዛሬ ላይ ደርሰናል። ዛሬ ላይ ከደረስን ትናንትና እኔን ስትቃወሙኝ የተለያየ ነገር ስትሉኝ የነበሩ ወደ ኋላ ዞር ብላችሁ አስቡ። የተናገርኳቸውና ያስተላለፍኳቸው መልእክቶች ዛሬ ላይ ደግሞ እዚህ ደርሰናል። ታስታውሱ ከሆነ አላቅም የኤርትራ መንግስት፣ የኢትዮጵያ መንግስት፣ ኢትዮጵያ ውስጥ ያሉ ክልላት በኃይለኛው አማራ ክልል ያሉ የአማራ ክልል ፋኖች ልዩ ኃይሎች የሌላም ክልል ልዩ ኃይሎች ፋኖች ከአብይ አህመድ ጋር ጥምረት ፈጥረው ከኢሳይያስ ጋር ጥምረት ፈጥረው የገዛ ህዝባችን ትግራይ ላይ ስንዘምት ብዙ መልእክቶች ተናግሬ ብዙ መልእክቶች አስተላልፌ ነበር። ካልኳቸው አንዱ ነገር ምንድን ነው? ሁል ጊዜ ህዝብን ለማጥፋት በአመጽ የተባበረ ኃይል የጊዜ ጉዳይ ነው። አንድ ወቅት ተዳዳገ ደግሞ አጠፋው የሚለውን አካል ካጠፋ በኋላ እርስ በርሱ ይጠፋፋል ብዬ ነበር እና ከትግራይ ጦርነት በኋላ እነዚህ ተጣምረው ተፋቅረው ቀለበት አስረው ትግራይ እናጠፋለን ብለው በአንድ ላይ የዘመቱ ኃይሎች ዛሬ ላይ የት ናቸው ብላችሁ እዩ እና ይህንን ተናግሬ ነበር። አይኖ ብዙዎቻችን አብይ አህመድ እንዳለው ሾርት የሚሜሩ የሆንን እንጂ ዛሬ ተጣምረው አብረው ትግራይን ለማጥፋት ከዘመቱ ለምሳሌ አማራ ክልልና አብይ አህመድ ጦርነት ውስጥ ናቸው። ኢሳይያስና አብይ አህመድ የጦርነቱ ውጥረት ውስጥ ናቸው እና ዛሬ ላይ ያለውን እውነታና ሪያሊቲ ሳይ ሰው የሚዘራውን ነው የሚያጭደው። ሰው መልካም ነገር ይናገር፣ መልካም ነገር ይስራ፣ መልካም ነገር ያድርግ። ለአመጽ ለጥፋት ለጦርነት ለግድያ ከተባበረ ግን ያው የዘራኸው እሱ ነው፣ አንተ ጋር የሚመጣውም እሱ ነው እና በዛን ጊዜ እኔ ከትግራይ ህዝብ ጎን ቆሜ ትግራይ ላይ እየደረሰ ያለውን ነገር እቃወም ነበር። ትግራይ ሀቅ ነበራቸው፣ እውነት ነበራቸው፣ ፍትህ ነበራቸው። በስተ መጨረሻም ራሳቸውን ለመከላከል ነው ሁሉም ጠመንጃ አይነሱት፣ ትልቁም ትንሹ። አልፈርድባቸውም። የሆነባቸው የተደረገባቸው የተሰራባቸው ነገር ላይ አይደለም። በአፍሪካ እኔ በአለም ታሪክ ሰምቼ አላቅም ሶስት መቶ ስልሳ ዲግሪ ዘግተህባቸው መብራት፣ ስልክ፣ ውሃ፣ ሁሉ ነገር ከልክለህ በላይ ድሮን እያዘነብክ በታች ወደ ጎረቤት ሀገር እንዳይሄዱ የጎረቤቱም ሀገር ጠመንጃ ይዞ መጥቶባቸው ኤርትራውም ዘልቆባቸው ያሳለፉት ቀላል የሚባል አይደለም። እግዚአብሔር ረድቷቸው የሞተው ሞቶ የተረፈው ተርፎ ዛሬ ላይ አሉ። እነሱን ለማጥፋት የመጡ ጠላቶች ደግሞ አሁን እርስ በርስ እየተባሉ እርስ በርስ እየተጋደሉ ነው። እሱ ብቻ ሳይሆን በኃይለኛው ደግሞ ኤርትራና ኢትዮጵያም የቃላት ጦርነት ወረድ ጀምረዋል። የፕሮፓጋንዳ ጦርነት ጀምረዋል። ምናልባት የጥይቱ ነው የቀራቸው። ግን ምክሬ አሁንም እንደዚያ አሁንም ግልጽ ነው፣ ከጦርነት አትራፊ የለም። ጦርነትን የምትጠየፈው ነው። ለምን ከተባለ በስተመጨረሻ ጦርነት ይዞን ለሚመጣው ጉስቁልና፣ ድህነት፣ ስደት፣ ጥፋት ብቻ ስለሆነ ነው። እዚህ ጋር አንድ በጣም ማስተላለፍ የምፈልገው መልእክት አለ። ብዙ ጊዜ የምንጣላበትን ምክንያት ስንሰጥ ወይ ለመሬት ነው፣ አሁን ደግሞ ወይ ለቀይ ባህር ነው ስንል እሰማለሁ። እስቲ የኢትዮጵያንም የአፍሪካ ቀንድንም ታሪክ እዩ። ለምሳሌ ሶማሊያ ነው፣ ኦፍኮርስ፣ ሶማሊያ የራሳቸው ባህር አላቸው፣ ኦፍኮርስ ግልጽ ነው። ግን ባህሩ ላይ ማን የሰፈረው ብትሉ፣ አሁን በአሁን ሰዓት ተርኪ ነው፣ መሬታቸው ላይ የሰፈረው ደግሞ ግብጽ ነው። ለኢትዮጵያ ጦር ኦፍኮርስ በተወሰነም አለ የራሳቸውን መሬት ሌላ ከሌላ አገር ወታደር መጥቶ ሰፍሮበታል። የራሳቸውን ባህር የራሳቸው የክልላቸው አገራቸው አካባቢ ያለውን ባህር ተርኪ መጥቶ ሰፍሮበታል። ሱዳንን ይሁን እነሱም ይባላሉ ኦፍ ኮርስ ለስልጣን የሚበሉት ለመሬትም ለምንም ይባላሉ። ሱዳን ላይ ባህራቸው ወደባቸው ላይ አሁን ራሻ መጥቶ ሰፍሯል። መሬታቸው ላይ ብዙ ሀገሮች ገብተውበታል ጦርነት ውስጥ ወደ ኤርትራ ሄዱ፣ አሰብ። አሁን በቅርቡ ሳውዲ አረቢያ ሄደው ኑና ቤዝ ውሰዱ፣ ስፈሩበት ብለዋል። ስለዚህ ሳውዲ አረቢያ መጥቶ አሰብ ላይ ሊሰፍር ነው። ትንሽ ቆይቶ ጦርነት ካረጋችሁ ደግሞ መሬታችሁም ላይ ሌላ አገር መጥቶ ይሰፍራል። እኛም እንጋደለው ለባህር እንበል ለመሬት እንበል እንጂ መሬቱም ባህሩም ከውጭ የሚመጣ እየወሰደው ሌላ አገር ነው የሚጠቀምበትም የሚወስደውም። ለእኛስ እናጋደላለን በመሬት እንጋደላለን፣ በባህር እንጋደላለን። ተጠቃሚው ግን እኛ አይደለንም። ሌላውን ለምን? ይሄ ነው ችግሩ። የአፍሪካ መሪ ያልታደል ነው። ሀብት አይደለም ሪሶርስ አይደለም መሬት ወይንም ወንዝ አይደለም ያልታደል ነው። ጥሩ ስነ ልቦን ሰውን የሚወድ ስብዕና ያለው ለማሰብ የሚችል ጭንቅላት ያለው ህዝብ ወዶ መስራት የሚፈልግ መሪን ያጣ ነው። ለዛ ነው እርስ በርስ ሁልጊዜ በመባላትና በመጋደል ጊዜ የምናጠፋው። አዝናለሁ። አሁን ኤርትራ ያለችበት የኤርትራ መሪ ኢሳያስ አፈወርቂ ህዝቡን አምሮሮ የሚጠላ ሰው ነው። ኤርትራን ብታዩት ጣሊያን በሰራው ህንፃ ላይ ናቸው እንጂ ከኢሳያስ በኋላ የተገነባ ህንፃ እንዳለ አይቻል። አቅም እንዳለ ያረጀ ያፈጀ ነው። እሱ ብቻ አይደለም። ላለፉት አመታት ኢሳያስ ወደ ስልጣን ከመጣ ጀምሮ አሰብ ወደብ ግመል ነው የሚጠጣበት። ምንም የሚጠቀሙበት ነገር የለም። ለዛ ነው ይኖ ባልበላውም ጭሬ ልበት ነው አይነት። እኛም አንጠቀምም፣ ሌላውም አንጠቀምም። ሞን ግን አሳቢ ጥሩ መሪ እኮ ቢሆን ኖሮ ወል በቅናሽ እችን ያክል ገንዘብ ክፈሉ እናንተ ደግሞ ወደብ ተጠቀሙ መባል እኮ ይችል ነበር። ግን አሁን በስተ መጨረሻ ምንድን ነው የሚሆነው ካላችሁኝ ሁሉም ይሸጣል ለሌላ ሀገር ወደቡም ይሸጣል፣ መሬቱም ይሸጣል። በስተ መጨረሻ የሀገሩ ዜጋ የነሱ አገልጋይ ጭሎና ባሪያ ሆኖ ነው የሚቀረው። ስለዚህ ከጦርነት ይልቅ ብዙዎቻችን ጦርነት ስሜት ነው ወኔ ነው ግፋ በለው ነው። እሱን አቁመን ቆም ብለን እንደው እንደ ሰው አስበን አይ ቲንክ የሚጠቅመን ምንድን ነው። ምክንያቱም አፍሪካ ውስጥ ያለው ትልቁ ነገር ትልቁ የአፍሪካ ጋንንት ድንቁርና በቃ ሁሉ ነገር በስሜት ግፋ በለው ነው። አሁን ትግራይ ላይ ግፋ በለው ግፋ በለው ያላለ የለም ቄሱ፣ ሼኩ፣ ፓስተሩ፣ ወጣቱ፣ ትልቁ፣ ትንሹ ኖ ሞር ትግራይ ላይ ጦርነት በለው ነው በርሲል የነበረው ሁሉም ሲያጨበጭብ ሲያሸበሽብ ሲደልቅ የነበረው ምን ምን አመጣለህ? ይኸው ኢትዮጵያ ውስጥ ሰው በቀን አንድ ጊዜ በልቶ ማደር አቃተው፣ 28 ቢሊዮን ዶላር እዳ ውስጥ ተዘፈዘፍን፣ የእርስ በርስ ቂም በቀል ጸብ ጥል አተረፍን። ትግራይ ላይ የለኮስከው እሳት እየነደደልህ ነው በየክልሉ ተዉ እረፉ አይጠቅምም አያዋጣም ካሉት መካከል ግን አንዱ ይለኝ የትግራይ ህዝብ ህዝባችን ነው ያልኩት አንዱ ይለኝ ብዙዎቻችሁ ትግራይ ይጥፋ ይለቅ ስትል አንዳንዱ በካሜራ አንዳንዱ ከካሜራ ውጪ በልብህም ከሚስትህም ጋር ቤተሰብህም ጋር ይበላቸው ይጥፉ እሰይ እንኳን ይሙቱ ምናምን ስትል ነበር መስሎ ሆኖ የትግራይ እናትና ቤተሰብ ትናንትና ስትሞት እሰይ ካልክ ያንተም ቤተሰብ ዛሬ ትሞታለች ዋንዌ ወራናጥር አይቀርልህም ለምን የዘራኸውን ነው የምታጭ አይጠቅመንም፣ ህዝባችን ነው፣ እረፍ፣ ተው፣ እንደዚህ አይጠቅም ብትል ኖሮ ጥሩ ነበር። እሱ ነው መልካም ዘር። እኔ በትግራይ ጦርነት ጊዜ ከትግራይ ህዝብ ጋር ነበርኩኝ፣ ከትግራይ ህዝብ ጋር። ከማንም አጫፋሪ ጋር ልጨፍር እንደው ሆ ስለተባለ ሆ። እኛ ችግራችን እንደሱ ነው። ትልቁ ድንቁርና ሆ ሲባል ሆ ብለህ ነው የምትሄደው። ለምን ብለጠይቅ። ጠይቅ ብሏል መለስ ዜናዊ። ዝለል ሲሉ አትዝለል፣ ለምንድን ነው ዘለው ብለ ጠይቅ። ለምን እንዴት ወዴት ከየት ማን በየት ምናምን ብለህ ጠይቅ። በስሜት አትነዳ። አለበለዚያ መጨረሻ አያምርም። ያ ይኸው ዛሬ የኢትዮጵያም ይሁን የአፍሪካ ቀንድ በትግራይ ለኮሳችሁት እሳት እየነደደ ዛሬ ለማንም ጥሩ የሆነ የለም፣ አይበጅም። ሶ ጦርነት እዚህም ሰፈር ይሁን እዛም ሰፈር ጥቅም የለውም። የጦርነት ጥሩ የለውም። የጦርነት ጥፋት ብቻ ነው ያለው። አዳምጡ። አንዳንድ ጊዜ ትናንት እኛንም ስትሰርቡ የነበራችሁ ይቅርታ ጠይቁ ጠይቁ። ትህትና ነው፣ አዋቂነት ነው። ይቅርታ አድርግልን ወንድማችን በሉ ሼኩን፣ ፓስተር፣ ቄሱን፣ ትንሽ፣ ትልቅ፣ አንዳንዱ በሚዲያ አንዳንዱ በቤትህም ያለህ ደውለህ ይቅርታ ጠይቅ። እኔን ብቻ ሳይሆን ሕዝብንም ይቅርታ ጠይቅ። ጦርነት አይጠቅም። አሁንም በኢትዮጵያና በኤርትራ መካከል ያለው ጦርነት አይጠቅምም፣ አያዋጣም። ግድ የላችሁም ለባህርና ለመሬት ብላችሁ ባህሩና መሬቱን አሳልፋችሁ ለመሸጥና ለመስጠት ለማንም ዝም ብላችሁ አትዋቁ። ቆመ ብላችሁ አስቡ። ስክ እንበሉ። ይህንን መልእክት ስትሰሙ ደግሞ ለሌሎች እንዲማሩ አስተላልፉ። ሼር አርጉ፣ ላይክ አርጉ። ማለት ፈልጋለሁ ወገኖች፣ ይችን መልእክት ላስተላልፍ ነው ዛሬ ብቅ ያልኩት ወደ እናንተ ቸርን